ጣኔና የድሆ ፕሮግራም ነበራቸው ማለት ነው አባባ ቤት እንግዲህ ፕሮግራማቸውም አባባ ሆም ብለው፣ ማለትም ቲናን እንደዚህ ለማሳበር ለማጨለል ያደረገው የመጀመሪያ የሞራል መግደያው ይሄ ነው ብሏል። እና በዚህ ሰዓት እንግዲህ ቲና ካንዴም ሁለት ነገር ነው፣ በጣም የሚያበሳጭ ነገር የተፈጠረባት የመጀመሪያው እሷ የቤቱ አዛዥ ማለትም እንደ ድሮ መቤት ነኝ ብላ ስላሰበች ብቻ ትሁትን ለዛሬ ማታ ለኔና ለባሌ ቆንጆ የራት ፕሮግራም አዘጋጅልን ጥሩ ምግብ እንፈልጋለን፣ ብላት ነበረ ትሁትም እንግዲህ የመለሰችላት እኔ በካሊብ ትእዛዝ እንጂ በአንቺ ትእዛዝ አንዳችን ምግብ አልሰራም በማለት በጣም አበሳጭታታለች ማለት ነው። ይሄ ብቻ አይደለም፣ እንዴት ይህንን ትለኛለች እች ገረድች ምናምን እያለች በራሷ ስትቃጠል ቆይታ ወደ ሳሎን ስትመጣ እንግዲህ አባባ ምን ብለዋል፣ ዛሬ በጣም የምወደውና የማ ከብረው ልጅ እጮኛውን ይዞ ስለሚመጣ ምሳ ስሩ ብሎ ነበረ። እናም እንግዲህ ካሊብም አይ አባዬ ትሁት አትሰራም፣ ምክንያቱም እኔ ምሳ ይዣት የሚሄደው ቦታ ስላለኝ አትሰራም ብሏል። ይሄ ነገር ግን ቀድመው እነሱ ማለትም ትሁት ካሌብና አባባ ቀድመው የተነጋገሩ ይመስላል። ምክንያቱም ትሁቴም ራሱ አይ ምግብ ከውጭ ይምጣ እንጂ ሲል ካሌብ ተስማምታለች። ረን ይሰራለሁ ምናምንም አላለችም። ስለዚህ ቀድመው ተነጋግረው ነው ማለትም ቲናን ለማጨለል ማለት ነው። ቲናን በዚህ በጣም እብድ ነው የሆነችው። በተለይ ዳኒ ኤደንን ይዞ መጥቶ ለዳኒ ና ለኤደን እየተደረገውን ፕሮግራም ና ሰርፕራይዝ ስታይ ብግን ቅጥል ርር ብላ ጭብጭባ ቀርታለች ማለት ነው። እንግዲህ እሷ ደረጃ ላይ ሆና እነሱ ከበረንዳ ሲመጡ ሲስማትና ሲያወሩ ካየች በኋላ የተፈጠረውን ነገር ይዤላችሁ መጥቻለሁ ማለት ነው። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛልኝ፣ በያላችሁበት እንኳን በሰላም መጣችሁ። ይህንን ቪዲዮ ስትጀምሩ በላይክ ጀምሩ። ቤተሰብ ያልሆናችሁም ሰብስክራይብ እያደረጋችሁ የደውል ምልክቱን በመጫን ቤተሰብ ሁኑ። ጥሩ ነገሮችን እንዲሁም ደግሞ ድራማው ላይም የተማርነውን ትምህርት በስተ መጨረሻ የምናወራበት ቻናል ነው ለማዘዝ አይደለም ለማስታወስ ያክል ነው። ላይ አትርሱ። እና እንግዲህ ይላችሁ የመጣወት እጅግ ተወዳጁ ትሁት ድራማ ነው። እንግዲህ ትሁት ዬ እንደ ስሟ ትሁት የሆነች ልጅ ናት። ዳኔንም ካሌብንም እንደው አባባንም ጭምር በመምከር የምትታወቅ ናት። ማለትም አባባም እንግዲህ እንደ ቴና አይነት አቃጣይና አናዳጅ አበሳጭ ልጅ ቢኖርም፣ ነገር ግን እንደ አንቺ አይነት ደግሞ እንደ ስምሽ ትሁት የሆነች ልጅን ፈጣሪ ስለሰጠኝ በጣም አመሰግነዋለሁ። ልጅ አንድ ብቻ ነበረ አሁን ግን ሁለቱ ናችሁ ልኛል እያለም በጣም ሲያሞግሳት ነበረ። ይሄ ብቻ አይደለም ካሊብም በጣም ብዙ ልባም ሴቶች አሉ ከነሱም አንዷና ዋነኛዋ አንቺ እንደሆን ሽረዳለሁ እንደዚህ አይነት ሴት በማወቂ በጣም ደስተኛ ነኝ እያለ ደግሞ ሲያሞጋጉሳት ነበረ። እሷም ኧረ ካሊብ ተው አታሽኮር መመኝ ስትልም ነበርና እንግዲህ ከዚህ ማለትም ከግብዣው በኋላ ወይም ደግሞ ወደ ግብዣው ወደ ውስጥ ሲገቡ ቲና የገጠማት ነገር ቴና በጣም ተናዳ፣ ፌንት ነው የበላችሁ በጣም ተቃጥላ ማለት ነው። አባባም ይሄ የመጀመሪያው ነው ብለዋል። ምክንያቱም አንቺ በስጋ ነበር ልትገይኝ የነበረው እኔ በሞራል ከኋላ ከኋላ እየተከተልኩኝ እንደው አለቃትም ብለዋል። ይህንን ያደረጉት ለምንድን ነው? በመጀመሪያ ነጻነት ሰጥቷታል። ምንም እንዳላደረገች አድርገው በቃ ሂጂ ከዚህ ብቻ ነው ያሏት። እንግዲህ ልትገላቸው ጎረምሳ ቀጥራ አሳስራቸው አሳግታቸው። ያ ብቻ አይደለም በጣም ብዙ ስትናገራቸው የነበረችን ሴት ሄጂ ከዚህ ብቻ ብሎ ማባረር ተገቢ አይደለም አባዬ፣ ልገላት ይገባል ብሎ ካሊብ ምንም እንኳን ሽጉጥ ቢመዝም፣ አባባ ግን አይ አይሆንም፣ ልጄ። በሽጉጥማ እሷን ከገደልካት እረፍት አገኘች ማለት ነው። እኔ እንደዚህ እንድታርፍ አልፈቅደላትም። እኔንም አንተንም ሁላችንም ገላ ነበር እኮ እንደሱ ሀሳቤ ቢሆን፣ አሁን እኔ ሞቼ ነበረ ነገር ግን ማን እንደዚህ እኔን ሳል ሞት ሞቷል ያለችኝን ልጅ በቀላሉ አልፋታትም። ይልቅስ ተው፣ እኔ የምልህን አድርግ ብሎ አባባ አዞታል። ካሊብም አባዬ ከትእዛዝ አልወጣም ግን አንዴ ፍቀድልኝ፣ እችን ልጅ አንዴ ግንባሯን ብዬ ልገላግላት ብሎ ነበር። ነገር ግን አባባ አይሆንም፣ እችን የሞተች ሲጀምር ቆማኮ ሞታለች። እችን የሞተች ገድለህ አንተ ለምን እስር ቤት ትበሰብሳለ? አንድ ያ ልጅ ተው እንጂ ይህንንማ አታድርግ። ባይሆን አሁን የምናደርገው ነገር ለእሷ በጣም የሚያቃጥላት፣ ለአንተ ደግሞ አስፈላጊ ነገር ነው ብሎታል አባባ። ለምንድን ነው ይህንን ያለው? ለካሌብስ አስፈላጊው ነገር ምንድን ነው ስንል ካሌብ እንግዲህ ስጦታ ገዝቶላታል ለትሁት ያውም ይሄ አይመጥንሽም፣ ከዚህ በላይ ይገባሻል። ነገር ግን ለጊዜው ይህንን ያሽ ብሎ ሰዓት ሰጥቷታል። እሷም እንግዲህ ያንን ሰዓት ይዛ በጣም ተደስታ ኪሽን ውስጥ ገብታ ሰዓቱን አይን አይኑን ስታየው ነበረ። በዛ ሰዓት እንግዲህ ኤዱ መጥታ ግን ቆይ ሰዓቱ ያስደሰተሽ ወይስ ሰጪው ነው? እያለቻት ነበር። እሷም አይ እኔ እንጃ አላውቅም እያለች ነበረ። ይህንን ስንመለከት እንግዲህ እዚጋ ትሁት ካሊብን በጣም እንደምታፈቅረው ግልጽ ነበረ። ነገር ግን እሱም አልነገራትም እንጂ በጣም ነበር የሚያፈቅራት። እንግዲህ በዚህ የምሳ ግብዣ ላይ የተፈጠረው ነገር ዳኒ ለኤደን የፍቅር ጥያቄ አቅርቦላት፣ ማለትም ታርቀዋል። ነገር ግን ታገቢኛለሽ ወይ የሚል ማለት ነው። እናም ቀለበት ይዞ ነበር። ቀለበቱን እንዲገዛ ያገዙት አባባ ናቸው። ስለዚህ የዛሬው የምሳ ፕሮግራም የኤደን ና የዳኒ መተሳሰሪያ በቀለበት አንድ የሚሆኑበት ፕሮግራም ነበረ። ይህንንም አባባ ያደርገው ዳኒ በጣም ትልቅ ውለታ ውሏል። ራሱን እስከ ሞት ድረስ አሳልፎ ስለሰጠ ለአባባ ሲል፣ አባባ ደግሞ በምትኩ ምንድነው ያደረጉለት? ይህ እንኳን የሚበቃ አይደለም ነገር ግን ብለው የተወሰነ ኤደንን ሊያኖርበት የሚችል ቤት የሚከራይበት የተለያየ ነገርን የሚያደርግበት ገንዘብና የቀለበት መግዣ ሰጥተውት ነበር። ያንንም ገዝቶ ስለነበረ በዚህ ምሳ ግብዣ ላይ እንግዲህ የታገብኛለሽ ጥያቄ አቅርቦላታል ለኤደን። ኤደንም በደስታ ነበር የተቀበለችው። ያንን ሲይ ካሊብም እኔም ከልቤ ያለውን ላውጣው ዛሬ ልዘርግፈው እውነተኛውን ፍቅሬን በማለት ለትሁቴ የፍቅር ጥያቄ ነው ያቀረበላት። ትሁትም ሳታቅማማ ነበር እሺ በማለት የተቀበለችው። ይሄ በእውነቱ በጣም ደስ የሚል ነገር ነው። አባባ በጣም ነው የተደሰቱት። ይሄ ሞራል ግድያ ነው ለቲና ማለት ነው no? ነገር ግን ካሌብ ያደረገው አፈቅርሻለሁ ነው እንጂ እንደነ ኤደን እና ዳኒ ቀለበት አላሰራላትም። ምክንያቱም ጥያቄውን ጠይቋታል፣ እሷም ጥያቄውን ተቀብላለች። ካገባትማ ሌላ ችግር ይፈጠርበታል፣ ምክንያቱም ቲናን አልፈታትም። ቲና ጋር ስላልተፋቱ በሰማኒያ እንደተሳሰሩ ስለሆነ ጥያቄውን ግን አቅርቦላት እሷም ጥያቄውን ተቀብላለች። ለዚህም ነው ትሁት ቲና ሳሎን ላይ ሆና ጥፍር ቀለም እየተቀባች እያዘዘቻት ጊዜ ምንም አይነት ምግብ ያለ ካሊብ ትእዛዝ አልሰራም። ለአንቺ አንቺ ሲጀመር ማነሽ ምንድነሽ ብላ በጣም ያማለሰቻት ማለት ነው። ያንን አይታ እንግዲህ በጣም ነበረ የተናደደችው። ያ ብቻ አይደለም። አሁን ላይ ቲናና ትሁት አሁንም ቢሆን ከበፊትም በጣም እየተጨቃጨቁ ነበር የመጡት እኛ ጭቅጭቃቸው ሚንሱ ባይገባንም ለካ ትሁቴም ካሊብን በጣም ነበረ የምታፈቅረው ማለት ነው። እንግዲህ አፓፓ ይሄ የመጀመሪያ እርምጃ ነው ብሏል። የሚቀጥለው ምን ሊሆን ይችላል? ምን ሊያረጋት ይችላል? ማለትም ቴና እንግዲህ የምትወደው ዳኒን አጣች፣ በኤደን ተቀማች። እኔ ምለው ቲና በጣም ግብሬነቷ እኮ አለማስተዋሏ ያን ያክል ስለ ኤደን የሆነ ነገር ሲባል እንኳን ከዳኒ በጣም ነበር የሚበሳቸው። ደግሞም ካሌብና ኤደን እንኳን የውሸት ፍቅረኛሞች እንሁን ብለው እጃቸውን በተያያዙ ጊዜም ከሷ በላይ ይለቅ እሱ በጣም እብድ ነበር የሆነው። ያኔ ቲና እንዴት ነው ማስተዋል ያቃታት ካለን ቲና ሲጀመር በስሜት እንጂ በስሌት ስለማትመራ ነው። እንግዲህ አጋቹ የሰራኝ ስራ መቼም ቢሆን አለቀውም፣ እሱን ደግሞ በቀለዋለው ስትል ነበረ። ሁል ጊዜ እንደፎከረች ነው። ከዚህ በፊትም እንደምናስታውሰው ትሁት ምን ስትላት ነበር? ሲጀመር ቴና አንቺ ከመፎከር እና ከማስፈራራት ውጭ ቁም ነገር መች የሰርተሽ የምታቂው ነው እናያለች ስትናገራት ነበረ እሱንም እሷ ማስተዋል ስለ አቃታት ነው እንጂ አይኗን ብትገልጥ እና ብታስተውል ኑሮ ዳኒ ስለ ኤደን ሲወራ እና ኤደን ሲባል በጣም ነበረ የሚበሳቸው በተለይ ከዚህ በፊትም እንደምናውቀው እንግዲህ ኤደን ምን አድርጋ ነበር ኤደን ከካሊብ ጋር ስትታይ ወይም ደግሞ በወክ ጊዜያቸው ወክ እያደረጉ ነው። ለመጀመሪያ ጊዜ ኤደን እና ካሌብን ቴና እና ዳኔ ዳን ያዩቸው በዛ ሰዓት እንግዲህ እሱ በጣም ነበረ ጨርቁን ጥሎ ማበድ ነበር ያቃተው። በዛ ሰዓት ታዲያ እንዴ ከኔ በላይ እንኳን ተበሳጨ እንዴ፣ ለምን እንደዚህ ሆንክ ስትለው እንኳን የመለሰላትን መልስ ማስተዋል ነው ያቃታት ማለት ነው። እስከዚህ ድረስ ነበረ እየተዘጋችው ቴና ማለት ነው። በዚህም እንግዲህ አሁን ላይ ኤደን ተነግረዋለች ማለትም፣ ለካሊብ እንዴ መጀመሪያውኑ ትሁቴ አንቺ እኮ የዚህ ቤት አባል ነሽ። ነገር ግን ማለት ወደ ስጋ ብታዞሪው ማለትም እንዴ ምን ለማለት ፈለገች ነው? ይሄደን እያምሻል እንዴ ታዲያ ምን ላደርግ ነው? ስትላትም እንደ ለምን ታዲያ ማለት እንደምታፈቅሪው ንገሪው ምላታለች። ግዴለሽ ናትኝ ኤደን ማለት ነው እንደምታፈቅሪው ንገሪው ካሊብን ትወጂዋለሽ፣ ታፈቅሪዋለሽ፣ ዓይንሽ ላይ ደግሞ የሚታይ ነገር ነው። ስለዚህ ይህንን ነገር ለእሱ ነግረሽ ተገላገይ ብላት ነበር። እንዴ ምን ሆነሻል አንቺ? ያምሻል እንደ እኔ በልቤ ሳፈቅረው እኖራለሁ ብላ ፍቅሩን ተናግራ ነበረ። ይህንንም ነገር በጨረፍታም ቢሆን ኤደን ለካሊብ ስትነግረው ካሊብ በጣም ደስ ብሎት በጣም በጣም ተደስቶ እንዲ እኔም እኮ ልቤ ላይ የሚመላለስ ጉዳይ ነው። እኔ እኮ ትሁቴን ከነገርኳት አፈቅርሻለሁ ወድሻለሁ ካልኳትኝ እሷ እንደ ወንድማ እንደ ትልቅ ወንድማ እንደ አማካሪዋ ስለምታየኝ እኔ አፈቅርሻለሁ ካልኳት ጥላይ ትሄዳለች ወይም ደግሞ ቤቱን ትተዋለች ብዬ ነው። የዚህ ቤት እኮ መሰረት ናትኝ። አባዬን ከስንት መከራ ያወጣችልኝ፣ ከበፊት ጀምሮ እስካሁን አባዬን እየታደገችው ያለችው እሷናት እኔንም ቢሆን ሲከፋኝም ሲደሰትም የምታበረታታኝ እና የምታረጋጋኝ እሷ ናት። ስለዚህ እንዳላጣት ፈርቼ ነው እንጂ እኔማ እኮ ካፈቀር ኳት ቆየው በማለት ካሊብም እንግዲህ ፍቅሩን ገልጾላት ትሁቴም ተቀብለዋለች። ስለዚህ ወደፊት ምን ሊሆን ይችላል ስንል ያው ቲና ከዚህ ከጨዋታ ውጭ ትሆናለች፣ ዳኒና ኤደንም ይጋባሉ። በእርግጥ ዳኒ ጥሩ ስራ ላይሰራ ይችላል። ኦፍኮርስ አልሰራም፣ በመጀመሪያ ማለት ነው። ሰው ቤት መጥቶ ተደልቦ የሰው ሚስት አማግጦ ብዙ ነገር አድርጓል። ነገር ግን እሷ ስለፈለገች ስለፈቀደች፣ እሷ መንዘላዘሉን ስለወደደችው እንጂ ዳኒ አስገድዷት የመጣው ነገር የለም። ሁለተኛ ነገር ደግሞ አባባን እንኳን ስትመታ የሆነ ነገር ስታደርግ ይቃወማት ነበረ። ሲቀጥል አሁን ሕይወቱን አሳልፎ ሰጥቶ አባባን አትርፏቸዋል ማለትም ያና ሰማይ ሰበር የሚያክል ሰውዬ ጋ ታግሎ አባባን ምንም እንኳን ባያስመልጣቸውም የመጀመሪያውንና ትልቁን ድርሻ ትሁቴ ብትወስድም እሱም ግን ያቅሙን እስከ መመታት እስከ መታሰር የደረሰው ለአባባ ሲል ነው። ስለዚህ ዳኒ ንጹሕ ልብ አለው ማለት ነው። ስለዚህም ነው የሚወዳትና የሚያፈቅራት ኤደንን እንዳያጣ ፈጣሪ እየረዳው እና ኤደንና ዳኒ እንግዲህ ቀለበት አስረዋል። ወደ ቀጣይ ስንሄድ እንግዲህ ትሁትና ካሊብም ያው ሰርጋቸውን እንጠብቃለን ማለት ነው። አባባም ለትሁቴ የኔ ትልቅ ስጦታ አለኝ ያለው ካሊብን ነው። ምክንያቱም ከዚህ በፊትም ታጋት ታገቢም እንዴ ሲላት ከነሱ መውጣት እንደማትፈልግ ነግረዋለች። ስለዚህ ካሊብን እንደምትፈልገው አባባ ስለተረዳ ትልቁ ስጦታሽ ይሄ ነው በማለት እንግዲህ ካሊብን ለትሁት ያጋባቸዋል ወደፊት ማለት ነው። ለአሁኑ ግን የፍቅር ጥያቄውን በመቀበሉ ሁላችንም ደስ ብሎናል። ውዶች ሁላችሁም ደስ እንዳላችሁ ተስፋ አደርጋለሁ። ቀጣዩን በቀጣይ ክፍል ይዤላችሁ የምመጣ ይሆናል። ለአሁኑ ይህን ይመስል ነበረ። አመሰግናለሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡ ሁኑ። ቤተሰቦቼ ለምታበረታቱኝ ከልብ አመሰግናለሁ ማለት ነው። ሰላማችሁ ይብዛልኝ በያላችሁበት ተወዳጆች።